በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሕዝቅኤል ምዕራፍ 16 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ኃጢአቷን አስታውቃት፣ እንዲህም በላት። ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልደሽ ከከናን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጥያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልታተበም፣ ንጹሕም ትሆኝ ዘንድ በውሃ አልታጠብሽም፣ በጨውም አልተወለወልሽም በጨርቅም አልተጠቀለልሽም በጭንም አልታቀፍሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይኔ አልራራልሽም ማንም አላዘነልሽም። በአንቺም ዘንድ ባለፍኩ ጊዜ በደምሽም ተለውሰሽ ባዥዎች ጊዜ ከደምሽ ዳኝ አልሁሽ። በእርሻ ላይ እንዳለ ቡቃያ አበዛውሽ። አንቺም አደግሽ ታላቅም ሆንሽ በእጅጉም አጌጥሽ ከከተማ ወደ ከተማ ገባሽ። ጡቶችሽም አጎጠጎጡ ጠጉርሽም አደገ። ነገር ግን ርቃነሽን ሆንሽ ተራቁተሽም ነበር። በአንቺ ዘንድ ባለፍኩና ባየዎች ጊዜ እነሆ ጊዜሽ እንደደረሰ፣ በአንቺም የሚያድሩ ሰዎች ጊዜ እንደደረሰ አየሁ። እጆችን በላይሽ ዘረገሁ አፍረተ ስጋሽንም ከደንኩ ማልሁልሽም፣ ከአንቺም ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር። አንቺም ለኔ ሆንሽ። በውሃም አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ። ወርቀ ዘቦም አለበስኩሽ ጥቁር ጫማም አደረግኩልሽ በጥሩ በፍታ አስታጠኩሽ በሐርም ከደንኩሽ በጌጥም አስጌጥኩሽ በእጅሽም ላይ አምባር በአንገትሽም ላይ ድሬ አደረግኩልሽ። በአፍንጫሽም ቀለበት በጆሮሽም ጉትቻ በራስሽም ላይ የክብር አክሊል አደረገው። በወርቅና በብር አጌጥሽ። ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበር። አንቺም መልካም ዱቄትና ማርን ዘይትንም በላሽ። ወፈርሽ፣ እጅግም ውብ ሆንሽ። ለመንግስትም የተዘጋጀሽ አደረግኩሽ። በአንቺ ላይ ካኖርኳት ከክብር የተነሳ ውበትሽ ፍጹም ነበረና ስምሽ ባይዛን መካከል ተሰማ፣ ይላል ጌታ እግዚአብሔር። ነገር ግን በውበትሽ ታምነሻል፣ በስምሽም አመንዝረሻል። ምንዝርናሽንም ከመንገድ ኃላፊ ሁሉ ጋር አበዛሽ። ከልብስሽም ወስደሽ በመርፌ የተጠለፉ ጣዖታትን ሰራሽ፣ አመነዘርሽባቸውም። ስለዚህ ፈጽመሽ አልገባሽም። ከእንግዲህ ወዲህ እንዲህ ያለ ነገር አይሆንም። ከሰጠውሽም ከወርቅና ከብር የተሰራውን የክብርሽን ዕቃ ወስደሽ የወንድ ምስሎችን ለራስሽ አድርገሻል። አመንዝረሽባቸውማል ማል ወርቀ ዘቦውን ልብስሽንም ወስደሽ ደረብሽላቸው። ዘይቴንና ጣኔንም በፊታቸው አኖርሽ። የሰጠውሽንም እንጀራዬን ያበላውሽንም ዱቄትና ዘይቱን ማሩንም ጣፋሽ ታድርገሽ በፊታቸው አኖርሽ። እንዲህም ይሆኗል፣ ይላል ጌታ እግዚአብሔር። ለእኔ የሚወለድሻቸውን ወንዶችና ሴቶች ልጆችሽን ወስደሽ መብል የሆኑ ዘንድ ሰዋሽላቸው፣ ገደልሻቸውም። ልጆቼን አረድሽ ለሚቃጠል መሥዋዕትም አሳልፈሽ ሰጠሽ። በእውኑ ግልሙትናሽ ጥቂት ነውን? ከኃጢአትሽና ከዝሙትሽ ሁሉ ይህ ይከፋል። አንቸራቁትሽን ሳለሽ አፍረትም ሞልቶብሽ ሳለሽ በደምሽም ተለውሰሽ ሳለሽ የሕፃንነትሽን ወራት አላሰብሽም። ከዚህም ከክፋትሽ ሁሉ በኋላ ወዮልሽ ወዮልሽ፣ ይላል ጌታ እግዚአብሔር። የምትሰስኝበትን ቤት ለራስሽ ሰራሽ። በአደባባዩ ሁሉ ከፍ ያለ ቦታን አደረግሽ። በየመንገዱ ራስ ከፍ ያለውን ቦታሽን ሰራሽ፣ ውበትሽንም አረከሽ። ለመንገድ አላፊም ሁሉ እግርሽን ገለጽሽ፣ ዝሙትሽንም አበዛሽ። አካላቸውም ከወፈረ ከጎረቤቶች ከጎረቤቶችሽ ከግብፃውያን ልጆች ጋር አመነዘርሽ፣ እኔንም ታስቆጭ ዘንድ ዝሙትሽን አበዛሽ። ስለዚህ እነሆ እጄን ባንቺ ላይ ዘርግቻለሁ፣ ድርሻሽንም አጉድያለሁ። ለሚጠሉሽም ከመንገድሽ ለመለሱሽና ለአሳቱሽ ለፍልስጤም ሴቶች ልጆች ፈቃድ አሳልፌ ይሰጥቸሻለሁ። ከአሶራውያን ልጆች ጋር ፈጽመሽ አመነዘሽ። ከዚህም ጋር ገና አልጠገብሽም፣ ዝሙትሽም አልበቃሽም። እስከ ከናን ምድር፣ እስከ ከላውዲዮንም ድረስ ዝሙትሽን አበዛሽ። ከዚህም ጋር ገና አልጠገብሽም። ይህን ሁሉ የሴሰኛ ሴት ሥራ ሰርተሻልና፣ ከሴቶች ልጆችሽም ጋር ሶስት ጊዜ አመንዝረሻልና ሴቶች ልጆችሽን ምን አደረጋቸዋለሁ? ይላል ጌታ እግዚአብሔር። በየመንገዱ ራስ የምንዝርናሽን ስፍራ ሰርተሻል። በየአደባባዩም ከፍ ያለውን ቦታሽን አድርገሻል። ዋጋዋን እንደምትሰበስብ እንድጋለሞታም አልሆንሽም። ከባሏ ገንዘብ ተቀብላ የምታመነዝር ሴትን ትመስያለሽ። ለመንዘራዎች ሁሉ ዋጋ ይሰጧቸዋል። አንቺ ግን ለወዳጆችሽ ሁሉ ዋጋ ትሰጫለሽ። ከአንችም ጋር ለማመንዘር በዙሪያሽ ገቡብሽ ዘንድ መማለጃን ትሰጫቸዋለሽ። ዝሙትሽ ከሌሎች ሴቶች ዝሙት ልዩ ነው። ማንም ለዝሙት የሚከተልሽ የለም ዋጋ ሳይሰጥሽ፣ አንቺ ዋጋ በመስጠትሽ በዚህ ነገር ልዩ ይሆነሻል። ስለዚህ ዘማ ሆይ የእግዚአብሔርን ቃል ስሚ። ጌታ እግዚአብሔር እንዲህ ይላል፣ ወርቅን በትነሻልና ከኃጢአት ምኞት በሠራሽው ዝሙት አፍረተ ሥጋሽን ገልጠሻልና በሰጠሻቸውም በልጆችሽ ደም፣ ስለዚህ እነሆኔ ከአንቺ ጋር አንድ የሆኑ ሽሞችሽን በአንቺ ላይ ሰበስባቸዋለሁ። የምትወጃቸውንም ከምትጠያቸው ጋር በአንቺ ላይ ሰበስባቸዋለሁ፣ ይከቡሻል። በእነርሱም ዘንድ ጉስቁልናሽን እገልጥብሻለሁ፣ ሁሉም ሀፍረትሽን ያዩብሻል። በመንዝሮችና በደም አፍሳሾች በቀልሻለሁ። በመዓትና በቅናት ደምም አስቀምጥሻለሁ። በእጃቸውም አሳልፌ እሰጥሻለሁ። የምንዝርናሽንም ስፍራ ያፈርሳሉ፣ ከፍ ያለውንም ቦታሽን ይገለብጣሉ። ልብስሽንም ይገፉሻል፣ የክብርሽንም ጌጥ ይወስዳሉ፣ ራቁትሽንም ይተውሻል። ትዋረጃለሽም ብዙ ሕዝብን ይሰበስቡብሻል፣ በድንጋይም ይወጉርሻል፣ በሰይፋቸውም ይወጉሻል። ቤቶችሽንም በእሳት ያቃጥላሉ። በብዙ ሴቶች ፊት ይበቀሉሻል። ግልሙትና ሽንም ማስተውሻለሁ ከእንግዲህም ወዲህ ዋጋ ትሰጭም። ማዕቴን ባንቺ ላይ ጨርሳለሁ፣ ቅናቴም ካንቺ ይርቃል፣ እኔም ዝም እላለሁ፣ ደግሞም አልቆጣም። የሕፃንነትሽ ወራት አላሰብሽምና በዚህም ነገር ሁሉ አስቆጥተሽኛልና ስለዚህ እነሆ እኔ ደግሞ መንገድሽን በራስሽ ላይ ያመጣለሁ ይላል ጌታ እግዚአብሔር። እንደዚህም በበደልሽ ሁሉ ላይ ኃጢአትን ሠራሽ። እነሆ በምሳሌ የሚናገር ሁሉ እንደ እናቲቱ እንዲሁ ልጅቱ ናት እያለ ምሳሌ ይመስልብሻል አንቺ ባሏንና ልጆቿን የጠላሽ እናትሽ ልጅ ነሽ አንቺም ባሎቻቸውንና ልጆቻቸውን የጠሉ የእህቶችሽ እህት ነሽ እናታችሁ ኬጥያዊት ነበረች አባታችሁም አሞራዊ ነበር ታላቂቱም እህትሽ ከሴቶች ልጆቿ ጋር በስተግራሽ የምትቀመጥ ሰማሪያ ናት ታናሺቱም እህትሽ ከሴቶች ልጆቿ ጋር በስተቀኝሽ የምትቀመጥ ሰዶም ናት አንቺ ግን በመንገዳቸው አልሄድሽም፣ እንደ ኃጢአታቸውም አላደረግሽም። የውላንቺ ጥቂት ነበርና በመንገድሽ ሁሉ ከእነርሱ የሚከፋ ኃጢአት አደረግሽ። እኔ ሕያው ነኝ፣ አንቺና ሴቶች ልጆችሽ እንዳደረጋችሁት እንዱ ሰዶምና ሴቶች ልጆቿ አላደረጉም ሚላል ጌታ እግዚአብሔር። እነሆ ይህ እህትሽ የሰዶም ኃጢአት ይህ ነበረ፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ሥራን መፍታት። ይህ ሁሉ በእርሷና በልጆቿ ነበር። የችግረኛውንና የድሃውንም እጅ አላጸናችም። ኮርተው ነበር፣ በፊቴም ርኩስ ነገር አደረጉ። ስለዚህ እንዳዩ አስወገድኋቸው። ሰማርያም የኃጢአትሽን እኩሌት አልሰራችም። አንቺ ግን ከእህቶችሽ ይልቅ ኃጢአትን አበዛሽ፣ በሰራሸውም ኃጢአት ሁሉ አጸደቅሻቸው። አሁንም ከእነርሱ ይልቅ አብዝተሽ በሰራሸው ኃጢአትሽ እህቶችሽን ስላረከስሻቸው ቁጣትሽን ተሸከሚ፣ ከአንቺም ይልቅ አጸደቅሻቸው። አንቺም ፈሪ ፍረትሽንም ተሸከሚ እህቶችሽን አጽድቀሻቸዋልና። ምርኳቸውንም እመለሳለሁ። የሰዶምና የሴቶች ልጆቿን ምርኮ፣ የሰማርያንና የሴቶች ልጆቿን ምርኮ እመለሳለሁ። በመካከላቸውም ያሉትን የምርኮኞችሽን ምርኮ እመለሳለሁ። ፍዳሽንም ትቀበይ ዘንድ በአስቆጣሽኝ ስራሽ ሁሉ ታፍሪያለሽ። እህቶችሽም ሰዶምና ሴቶች ልጆቿ ወደ ቀድሞ ሁኔታቸው ይመለሳሉ። ሰማርያና ሴቶች ልጆቿም ወደ ቀድሞ ሁኔታቸው ይመለሳሉ። አንቺና ሴቶች ልጆችሽም ወደ ቀድሞ ሁኔታችሁ ትመለሳላችሁ። እህትሽ ሰዶምም በትዕቢትሽ ቀን በአፍሽ አልተወሳችም ክፋትሽ እንደ ዛሬው ሳይገለጥ ለሶርያ ሴቶች ልጆችና ለጎረቤቶቿ ሁሉ በዙሪያ በዙሪያሽም ለሚከቡሽ ፍልስጤማውያት ሴቶች ልጆች መሰደቢያ ይሆነሻል። ኃጢአትሽንና በደልሽን ተሸክመሻል ይላል እግዚአብሔር። ጌታ እግዚአብሔር እንዲህ ይላል፣ አንቺ ቃል ኪዳንን በማፍረስ መሃላን የናቅሽ ሆይ አንቺ እንዳደረግሽ እኔ ደግሞ አደርግብሻለሁ። ነገር ግን በሕፃንነትሽ ወራት ከአንቺ ጋር ያደረግኩትን ቃል ኪዳኔን አስባለሁ። የዘላለምንም ቃል ኪዳን አጸናለሻለሁ። ታላቆቹንና ታናናሾቹን እህቶችሽንም በተቀበልሽ ጊዜ መንገድሽን ታስቢያለሽ ታፍሪም አለሽ። ለአንቺም ልጆች የሆኑ ዘንድ እሰጣቸዋለሁ፣ ስለ ቃል ኪዳንሽ ግን አይደለም። እኔም ቃል ኪዳኔን ከአንቺ ጋር አጸናለሁ፣ እኔም እግዚአብሔር እንደሆንኩ ታውቂያለሽ። ታስቢ ዘንድ ታፍሪም ዘንድ ደግሞም ስላደረግሽው ነገር ሁሉ ይቅርብ አልኩሽ ጊዜ ስለ አፍረትሽ አፍሽን ትከፍች ዘንድ አይቻልሽም፣ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 17 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ምሳሌ መስለህ ንገር፣ እንዲህም በል። ጌታ እግዚአብሔር እንዲህ ይላል፤ ታላቅ ክንፍ ረጅምም ጽፍር ያለው ላባንም የተሞላ መልከዝን ጉርጉር የሆነ ታላቅ ንስር ወደ ሊባኖስ መጣ። የዝግባንም ጫፍ ወሰደ፣ ቀንበጡንም ቀነጠበ፣ ወደ ከነዓንም ምድር ወሰደው፣ ቅጥር ባለው ከተማም አኖረው። ከምድርም ዘር ወሰደ፣ በፍሬያማ እርሻም ዘረው፣ በብዙም ውሃ አጠገብ እንደ ሀያ ዛፍ አኖረው። በበቀለም ጊዜ ቁመቱ ያጠረ ሀረጉም ወደ እርሱ የሚመለስ ስሩም በበታቸው የነበረ ሰፊ ወይን ሆነ። እንዲሁ ወይን ሆነ፣ አረግም ሰደደ፣ ቀንበጥም አወጣ። ታላቅ ክንፍና ብዙ ጽፍርም ያለው ሌላ ታላቅ ንስር ነበረ። ንሆም ያጠጣው ዘንድ ይህ ወይን ስሩን ወደ እርሱ ሰደደ፣ ሀረጉንም ከተተከለበት ከመደቡ ወደ እርሱ አዘነበለ። ሀረግም ያወጣ ፍሬም ያፈራ የከበረ ወይንም ይሆን ዘንድ በመልካም መሬት ውስጥ በብዙም ውሃ አጠገብ ተተክሎ ነበር እንዲህም በል ጌታ እግዚአብሔር እንዲህ ይላል በውኑ ይከናወንለት ይሆን ይደርቅስ ዘንድ አዲስ የበቀለው እስ ቅጠሉ ይጠወልግ ዘንድ ስሩን አይነቅለውምን ፍሬውንስ አይለቅመውምን ስሩም የተነቀለው በብርቱ ክንድና በብዙ ህዝብ አይደለም ተተክሎ ስ እንሆ ይከናወንለት ይሆን የምስራቅ ነፋስ ባገኘው ጊዜ ፈጽሞ አይደርቅምን በተተከለበት መደብ ላይ ይደርቃል የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ ላስቆጡኝ ለእስራኤል ቤት የትርጓሜ ምን እንደሆነ አታውቁ ምን በላቸው። እንዲህም ብለህ ንገራቸው እነሆ የባቢሎን ንጉሥ ወደ ኢየሩሳሌም መጣ። ንጉሷንና መኳንንቶቿንም ማረከ ወደ ሀገሩም ወደ ባቢሎን ወሰዳቸው። ከመንግሥትም ዘር ወስዶ ከእርሱ ጋር ቃል ኪዳን አደረገ። አማለውም የምድሪቱንም ኃያላን ወሰደ። ይኸውም መንግሥቱ እንድትዋረድና ከእንግዲህም ከፍ እንዳትል ቃል ኪዳኑን በመጠበቅ ጸንታ እንድትኖር ነው። እርሱ ግን በእርሱ ላይ ሸፈተ። ፈረሶችንና ብዙንም ሕዝብ ይሰጡት ዘንድ መልእክተኞችን ወደ ግብፅ ላከ። በእውኑ ይከናወንለት ይሆን? ይህን ሲያደረገ ይመጣልን? ቃል ኪዳንን ሲያፈረሰ ይመጣልን? ያመልጣልን? እኔ ሕያው ነኝ። ያነገሰውና መሐላውን የናቀበት ቃል ኪዳኑን የሚያፈረሰበት ንጉሥ በሚኖርበት ስፍራ ከእርሱ ጋር በባቢሎን መካከል በእርግጥ ይሞታል፣ ይላል ጌታ እግዚአብሔር። ብዙዎችን ነፍሳት ለማስወገድ ምሽግን በመሸጉ ቅጥርንም በሰሩ ጊዜ ፈሮን በታላቅ ኃይልና በብዙ ሕዝብ ጦርነት አይረዳውም። ቃል ኪዳኑንም በማፍረስ መሐላውን ንቋል። እንሆም እጁን አሳልፌ ሰጠው ይህንም ሁሉ አድርጓል፣ ስለዚህም አያመልጥም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝ። የናቀውን መሐላዬንና ያፈረሰውን ቃል ኪዳኔን በራሱ ላይ አመጣለሁ። ባላቸው መረቤንም በእርሱ ላይ ዘረጋለሁ፣ በወጥመድም መድም ይያዛል። ወደ ባቢሎንም አመጠዋለሁ፣ በእኔም ላይ ስላደረገው አመት በዚያ ከእርሱ ጋር እፋረዳለሁ። ያመለጡትም ሁሉ በሰይፍ ይወድቃሉ። የቀሩትም ሁሉ ወደየ ነፍሳቱ ይበተናሉ። እኔም እግዚአብሔር እንደተናገርኩ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላል፣ ከረዥሙ ዝግባ ጫፍ ላይ ቀንበጥን ወስጃ አኖረዋለሁ። ከጫፎቹም አንዱን ቀንበጥ እቀነጥበዋለሁ። በረዥምና በታላቅ ተራራም ላይ እተክለዋለሁ። ከፍ ባለው በእስራኤል ተራራ ላይ እተክለዋለሁ። ቅርንጫፎችንም ያወጣል፣ ፍሬም ያፈራል፣ ታላቅም ዝግባ ይሆናል። በበታችሁም ወፎች ሁሉ ያርፋሉ። በቅርንጫፎቹም ጥላ በክንፍ የሚበር ሁሉ ይጠጋል። ቅርንጫፉም ይሰፋል። የዱር ዛፎች ሁሉ ረዥሙን ዛፍ ዝቅ ያደረግሁ፣ አጭሩንም ዛፍ ከፍ ያደረግሁ፣ የለመለመውንም ዛፍ ያደረቀው፣ የደረቀውንም ዛፍ ያለመለምኩ እኔ እግዚአብሔር እንደሆንኩ ያውቃሉ። እኔ እግዚአብሔር ተናገርኩ እኔም አደረግሁ። ትንቢተ ሕዝቅኤል ምዕራፍ 18 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በእስራኤል ልጆች አባቶች ጨርቋ የወይን ፍሬ በሉ የልጆችም ጥርሶች ጠረሱ ብላችሁ በመካከላችሁ የምትመስሉት በመካከላችሁ የምትመስሉት ምሳሌ ምንድን ነው? እኔ ሕያው ነኝ፣ እንግዲህ ወዲህ ይህን ምሳሌ በእስራኤል ዘንድ አትመስሉትም ይላል ጌታ እግዚአብሔር። እነሆ ነፍሳት ሁሉ የእኔ ናቸው። የአባት ነፍስ የእኔ እንደሆነ እንደሆነች እንዲሁ የልጅ ነፍስ የእኔ ናት። ኃጢአት የምትሠራ ነፍስ እርሷ ትሞታለች። ሰውም ጻድቅ ቢሆን ፍርድንና ቅን ነገርንም ቢያደርግ፣ በተራራም ላይ ባይበላ፣ አይኖቹንም ወደ እስራኤል ቤት ጣዖታት ባያነሳ የባልንጀራውንም ሚስት ባያረክስ አደፍም ወዳለባት ሴት ባይቀርብ ሰውንም ባያስጨንቅ ለባለ ዕዳም መያዣውን ቢመልስ፣ ፈጽሞም ባይቀማ ከእንጀራውም ለተራበ ቢሰጥ የተራቆተውንም ከልብሱ ቢያለብስ ባራጣ ባያበድር አትርፎም ባይወስድ እጁንም ከኃጢአት ቢመልስ በሰውና በሰው መካከል የእውነትን ፍርድ ቢፈርድ በትእዛዜም ቢሄድ እውነትንም ለማድረግ ፍርዴን ቢጠብቅ እርሱ ጻድቅ ነው ፈጽሞ በሕይወት ይኖራል ይላል ጌታ እግዚአብሔር። እርሱም ቀማኛና ደም አፍሳሽ ልጅን ከዚህም ሁሉ አንዳቸውን የሚያደርገውን ቢወልድ እርሱም በጻድቅ አባቱ መንገድ ባይሄድ በተራራም ላይ ቢበላ የባልንጀራውንም ሚስት ቢያረክስ ድሃውንና ችግረኛውን ቢያስጨንቅ ቢቀማም መያዣውንም ባይመልስ አይኖቹንም ወደ ጣዖታት ቢያነሳ ርኩስንም ነገር ቢያደርግ በአራጣ ቢያበድር አትርፎም ቢወስድ እንደዚህ ያለ ሰው በሕይወት አይኖርም። ይህን ርኩሰት ሁሉ አድርጓልና፣ ፈጽሞ ይሞታል፣ ደሙም በላዩ ይሆናል። እነሆም ልጅ ቢወልድ እርሱም አባቱ የሰራውን ኃጢአት አይቶ ቢፈራ እንደ እርሱም ባይሰራ በተራራ ላይ ባይበላ፣ አይኖቹንም ወደ እስራኤል ቤት ጣዖታት ባያነሳ፣ የባልንጀራውንም ሚስት ባያረክስ፣ ሰውንም ባያስጨንቅ፣ መያዣውንም ባይወስድ ባይቀማም፣ ከእንጀራውም ለተራበ ቢሰጥ፣ ለተራቆተውም ልብስን ቢያለብስ፣ እጁንም ካመጽ ቢመልስ፣ አራጣንም አትርፎ ባይወስድ፣ ፍርዴንም ቢያደርግ፣ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም። አባቱ ግን ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝቡ መካከል ክፉን ነገር አድርጓልና እነሆ እርሱ በበደሉ ይሞታል። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅን ነገርን ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአትን የምትሠራ ነፍስ እርሷ ትሞታለች ልጅ አባቱን ኃጢአት አይሸከምም አባትም የልጁን ኃጢአት አይሸከምም የጻድቁ ጽድቅ በራሱ ላይ ይሆናል የኃጢአተኛውም ኃጢአት በራሱ ላይ ይሆናል ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም የበደለው በደል ሁሉ አይታሰብበትም በሰራው ጽድቅ በሕይወት ይኖራል በውኑ ኃጢአተኛ ይሞት ዘንድ መፍቀድን ይፈቅዳለሁን ይላል ጌታ እግዚአብሔር ከክፉ መንገዱ ይመለስና በሕይወት ይኖር ዘንድ ነው እንጂ። ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሠራ ኃጢአተኛውም እንደሚያደርገው እርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሠራው ጽድቁ ሁሉ አይታሰብለትም፤ ባደረገው ዓመፅና በሠራው ኃጢአት በዚያች ይሞታል። እናንተ ግን የጌታ መንገድ የቀናች አይደለችም ትላላችሁ። የእስራኤል ቤት ሆይ እንግዲህ ስሙ፤ በውኑ መንገድ የቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለችምን? ጻድቁ ከጽድቁ ቢመለስ ኃጢአትንም በሠራ ጊዜ በዚያ ቢሞት እርሱ ባደረገው በደል ይሞታል። ኃጢአተኛውም ከሠራው ኃጢአት ቢመለስ ፍርድንና ቅን ነገርንም ቢያደርግ ነፍሱን ይጠብቃል። ከሠራው ሁሉ በደል አይቶ ተመልሷልና ፈጽሞ በሕይወት ይኖራል እንጂ አይሞትም። ነገር ግን የእስራኤል ቤት የጌታ መንገድ ቀናች አይደለችም ይላሉ። የእስራኤል ቤት ሆይ በውኑ መንገድ ቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለችምን? የእስራኤል ቤት ሆይ፣ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባቸዋለሁ። ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስንም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ በንስሐ ተመለሱና በሕይወት ኑሩ። ትንቢተ ሕዝቅኤል ምዕራፍ 19። አንተም ለእስራኤል አለቃ ይህን ሙሾ አሙሽለት፣ እንዲህም በል እናትህ ምን ነበረች? እንስት አንበሳ ነበረች። ባንበሶች መካከል ተጋደመች፤ በደቦ ላንበሶች መካከል ግልገሎቿን አሳደገች። ከግልገሎቿም አንዱን አወጣች፤ እርሱም ደቦ ላንበሳ ሆነ፤ ነጥቂያንም ተማረ፤ ሰዎችንም ነጥቆ በላ። አሕዛብም ስለ እርሱ ሰሙ፤ እርሱም በጉድጓዳቸው ተያዘ፤ በሰንሰለትም አስረው ወደ ግብፅ ምድር ወሰዱት። እርሷም ከእርሷ እንደወሰዱት ባየች ጊዜ ኃይሉ አጠፋ፤ ከግልገሎቿም ሌላን ወስዳ ደቦ ላንበሳ አደረገችው። እርሱም በአንበሶች መካከል አደገ፣ ደቦላ አንበሳም ሆነ፣ ንጥቂያም ተማረ፣ ሰዎችንም ነጥቆ በላ፣ ተዘልሎም ይኖራል። ከተሞቻቸውንም አጠፋ፣ ሀገራቸውንም አፈረሰ። ከግሳቱም ድምፅ የተነሳ ምድርና ሞላው አጠፋች። አሕዛብም በዙሪያው ከየሀገሩ ሁሉ ተሰበሰቡበት፣ መረባቸውንም በእርሱ ላይ ዘረጉ። በወጥመዳቸውም ተያዘ፣ በሰንሰለትም አስረው በቀፎ ውስጥ አኖሩት፣ ወደ ባቢሎንም ንጉሥ አመጡት፣ ድምፁም በእስራኤል ተራሮች ላይ ከዚያ ወዲያ እንዳይሰማ ወደ ግዞት ቤት አገቡት። እናትህ በውሃ ጠገብ እንደተተከለች እንደ ወይን ግንድና እንደ ጽጌሬዳ ነበረች። ከውሃም ብዛት የተነሳ የምታፈራና የምትሰፋ ሆነች። ከእርሷም የጸናች በትር ወጣች፣ ለገዢዎችም በትር ሆነች። በዛፎቿም መካከል ቁመቷ አረዘመ፣ በቅርንጫፎቿም እርዝመቷ ታየ። ነገር ግን በማት ተነቀለች፣ ወደ መሬትም ተጣለች። የሚያቃጥልም ነፋስ ፍሬዋን አደረቀ። ብርቱዎች በትሮቿም ተሰበሩና አደረቁ እሳትም በላቻቸው። አሁንም በምድረ በዳ በደረቅ በደረቅና በተጠማች መሬት ተተከለች። ከተመረጡት ጫፎቿን በትር እሳት ወጣች ፍሬዋንም በላች። የነገሥታትን በትር ይሆን ዘንድ የበረታ በትር የለባትም። ይህም ሙሾ ነው፣ ለለቅሶም ይሆናል። ትንቢተ ሕዝቅኤል ምዕራፍ 20። እንዲህም ሆነ በሰባተኛው ዓመት በአምስተኛው ወር ከወሩም በአስረኛው ቀን እግዚአብሔርን ይጠይቁ ዘንድ ከእስራኤል ሽማግሌዎች ሰዎች መጡ፣ በፊቴም ተቀመጡ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ሽማግሌዎች ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፤ እኔን ተጠይቁ ዘንድ መታችኋልን? እኔ ሕያው ነኝ አልመልስላችሁም፣ ይላል ጌታ እግዚአብሔር። ነገር ግን በቀልን እበቀላቸዋለሁ። የሰው ልጅ ሆይ የአባቶቻቸውን ኃጢአት አስታውቃቸው፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፤ የእስራኤልን ቤት በመረጥኩበት ለያዕቆብን ቤት ዘር በታወቅኩበት ቀን በግብፅ ምድር በተገለጥኩላቸው ጊዜ እጄን አንስቼ እኔ እግዚአብሔር አምላካችሁ ነኝ አልኳቸው። በዚያ ቀን ከግብፅ ምድር ወዳዘጋጀሁላቸው ወተትና ማር ወደምታፈሰው ከምድር ሁሉ ወደምትበልጥ ምድር አወጣቸው ዘንድ እጄን አነሰው እኔም ከእናንተ እያንዳንዱ ርኩሰቱን ከፊቱ ያስወግድ፣ በግብፅም ጣዖታት አትርከሱ፣ እኔ እግዚአብሔር አምላካችሁ ነኝ አልኳቸው። እነርሱ ግን አመፁብኝ፣ ይሰሙኝም ዘንድ አልወደዱም። ሁሉም እያንዳንዱ ርኩሰቱን ከፊቱ አላስወገደም የግብፅንም ጣዖታት አልተወም። በዚህም ጊዜ በግብፅ ምድር መካከል ቁጣዬን ፈጽምባቸው ዘንድ ማቴን አፈስባቸው አለሁ አልኩ። ነገር ግን በመካከላቸው ባሉ ባሉ ከግብፅ ምድር አወጣቸው ዘንድ በፊታቸው በተገለጥ ሁላቸው ባሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሰራው ከግብፅ ምድር አወጣኋቸው፣ ወደ ምድረ በዳም አወጣኋቸው። ሰው ቢያደርገው በሕይወት የሚኖርበትንም ሥርዓቴንም ሰጠኋቸው፣ ፍርዴንም አስታወቅኳቸው የምቀድሳቸውም እኔ እግዚአብሔር እንደሆኑ ያውቁ ዘንድ በእኔና በእነርሱ መካከል ምልክት የሆኑ ዘንድ ሰንበቴን ሰጥኋቸው። ነገር ግን የእስራኤልን ቤት በምድረ በዳ በትእዛዜ ሂዱ አልኋቸው፣ አልሄዱምም ሰው ቢያደርገው ኖሮ በሕይወት የሚኖርበትንም ሕጌን አፈረሱ፣ ሰንበታቴንም ፈጽሞ አረከሱ። በዚህም ጊዜ አጠፋቸው ዘንድ ቁጣዬን በምድረ በዳ አፈስባቸዋለሁ አልኩ። ነገር ግን በፊታቸው ባወጣኋቸው በአሕዛብ ፊት ከሁሉ በላይ የሚሆን ስሜን እንዳያረግሱ አደረገው ወተትና መርም ወተትና ማርም ወደምታፈሰው ከምድር ሁሉ ወደምታመር ወደ ሰጠኋቸው ምድር እንዳላገባቸው በምድረ በዳ በእነርሱ ላይ ፈጽሜ እጄን አነሳው። ፍርዴንም ጥሰዋልና፣ በስርዓቴም አልሄዱምና፣ ሰንበታቴንም አርክሰዋልና፣ በልባቸው ሐሳብ ሄዱ። ነገር ግን እኔ እንዳላጠፋቸው በምድረ በዳም ፈጽሜ እንዳልጨርሳቸው ዓይኔ ራራችላቸው። ለልጆቻቸውም በምድረ በዳ እንዲህ አልኳቸው፤ በአባቶቻችሁ ልማድ አትሄዱ፣ ስርዓታቸውንም አትጠብቁ፣ በበደላቸውም አንድ አትሆኑ አትርከሱም እኔ እግዚአብሔር አምላካችሁ ነኝ። በትእዛዜ ሂዱ፣ ፍርዴንም ጠብቁ አድርጓትም፣ ሰንበታቴንም ቀድሱ። እኔም እግዚአብሔር አምላካችሁ እንደሆኑ ታውቆ ዘንድ በእኔና በእናንተ መካከል ምልክት ይሆኑ። ልጆቻቸው ግን አማረሩኝ። ሰው ቢያደርገው ኖሮ በሕይወት የሚኖርበትን ፍርዴን ጠብቆ አላደረጉትም፣ በስርዓቴም አልሄዱም፣ ሰንበታቴንም አረከሱ። በዚህም ጊዜ ማቴን አፈስባቸዋለሁ፣ ቁጣዬንም በምድረ በዳ አፈጽምባቸዋለሁ አልኩ። ነገር ግን በፊታቸው ባወጣኋቸው በአሕዛብ ፊት ከሁሉ የሚበልጠው ስሜ እንዳይረክስ አደረግሁ ደግሞም ወደ አሕዛብ እበትናቸው ዘንድ በሀገሮችም እበትናቸው ዘንድ በምድረ በዳ በእነርሱ ላይ እጄን አነሳሁ። ፍርዴን አላደረጉምና ሥርዓቴንም ጥሰዋልና ሰንበታቴንም አርክሰዋልና ዐይኖቻቸውም የአባቶቻቸውን ሐሳብ ተከትለዋልና ደግሞም መልካም ያልሆነውን ሥርዓት በሕይወት የማይኖርበትንም ፍርድ ሰጠኋቸው። እኔም እግዚአብሔር እንደሆንኩ እንዲያውቁ አጠፋቸው ዘንድ ማሕፀን የሚከፍተውን ሁሉ ባመጡልኝ ጊዜ በመባቸው አረከስኳቸው። ስለዚህ የሰው ልጅ ሆይ ለእስራኤል ቤት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ በዚህም ደግሞ አባቶቻችሁ ባደረጉት ዓመት አስቆጡኝ። እሰጣቸውም ዘንድ እጄን ወዳነሰውላቸው ምድር አገባኋቸው። ከፍ ያለውን ኮረብታ ሁሉ ቅጠላማውንም ዛፍ ሁሉ አዩ። በዚያም ለጣዖቶቻቸው መሥዋዕታቸውን ሰዉ። በዚያም የሚያስቆጣኝን ቁርባናቸውንም አቆረቡ አቀረቡ። በዚያም ደግሞ ጣፋጩን ሽታውን ሽታቸውን አደረጉ። በዚያም የመጠጥ ቁርባናቸውን አፈሰሱ። እኔም እናንተ ወደ እርሱ የምትሄዱበት ከፍታ ምንድን ነው አልኋቸው። እስከ ዛሬም ድረስ ስሙ በአማ ተብሎ ተጠርተዋል። ስለዚህ ለእስራኤል ቤት እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል እናንተ በአባቶቻችሁ ኃጢአት ረከሳችሁ፣ አመነዘራችሁ፣ ርኩሰታቸውንም ተከተላችሁ። ቁርባናችሁን ባቀረባችሁ ጊዜ ልጆቻችሁንም በሳት ባሳለፋችሁ ጊዜ እስከ ዛሬ ድረስ በሃሳባችሁ ሁሉ ረከሳችሁ። የእስራኤል ቤት ሆይ እኔ ስም እመልስላችኋለሁን እኔ ሕያው ነኝ አልመልስላችሁም ይላል ጌታ እግዚአብሔር። ለእናንተም እንደ አሕዛብና እንደ ምድር ወገኖች እንሆናለን እንጨትና ድንጋይም እናመልካለን የሚል ከልባችሁ የወጣ ሐሳብ አይፈጸምላችሁም። እኔ ሕያው ነኝ በበረታች እጅና በተዘረጋች ክንድ በፈሰሰችማ ማ ተነግስባችኋለሁ ይላል ጌታ እግዚአብሔር። ከአሕዛብም ዘንድ አወጣችኋለሁ ከበተናችሁባትም አገሩን በበረታች እጅና በተዘረጋች ክንድ በፈሰሰችማ ተሰበስባችኋለሁ ወደ አሕዛብም ምድረ በዳ አመጣችኋለሁ። በዚያም ፊት ለፊት ከናንተ ጋር እፋረዳለሁ በግብጽ ምድረ በዳ ከአባቶቻችሁ ጋር እንደተፋረድሁ እንዲሁ ከናንተ ጋር እፋረዳለሁ፣ ይላል ጌታ እግዚአብሔር። ከበትሬም በታች አሳልፋችኋለሁ፣ በቁጥሬም ወስዳችኋለሁ። ከናንተም ዘንድ አመፀኞችን እና የበደሉኝን እለያለሁ፣ ከኖሩባትም ምድር አወጣችኋለሁ፣ ወደ እስራኤል ምድር ግን አይገቡም። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እናንተ የእስራኤል ቤት ሆይ ጌታ እግዚአብሔር እንዲህ ይላል፣ ሁላችሁ ኃጢአታችሁን ተዉ ከዚህ በኋላ ስሙኝ። ቅዱሱን ስሜንም ከእንግዲህ ወዲህ በኃጢአታችሁ እና በመባቸው አታርክሱ። በቅዱሱ ተራራ የከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር። በዚያ የእስራኤል ቤት ሁሉ ሁላቸው ለዘላለም ይገዙልኛል። በዚያም እቀበላችኋለሁ። በዚያም ቀዳሚያታችሁን በኩራታችሁንም የቀደሳችሁትንም ነገር ሁሉ ጎበኛለሁ ከአሕዛብ ዘንድ ባወጣኋችሁ ጊዜ ከተበተናችሁባትም አገር ሁሉ በሰበሰብኳችሁ ጊዜ እንደ ጣፋት ሽታ ቀበላችኋለሁ በአሕዛብም ፊት ቀደስባችኋለሁ። አባቶቻችሁም ሰጣት ዘንድ እጄን ወዳነሰውላችሁ ምድር ወደ እስራኤል ሀገር ባገባኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። በዚያም የረከሳችሁባትን መንገዳችሁንና ስራችሁን ሁሉ ታስባላችሁ። በፊታችሁ ማየታችሁ ስለሠራችሁት ክፋታችሁ ሁሉ ታፍራላችሁ። የእስራኤል ቤት ሆይ እንደ ክፉ መንገዳችሁና እንደ ርኩስ ስራችሁ ሳይሆን ስለ ስሜ ስል በሠራሁላችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ፣ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ቴማን አቅና፣ ወደ ዳሮምም ተመልከት፣ በናጌብም ምድረ በዳ ዱር ንጉሥ ላይ ትንቢት ተናገር። ለናጌብም ዱር እንዲህ በለው፣ የእግዚአብሔርን ቃል ስማ። ጌታ እግዚአብሔር እንዲህ ይላል፤ እንሆ በአንተ ውስጥ እሳትን አነዳለሁ በውስጥህም ያለውን የለመለመውን እና የደረቀውን ዛፍ ሁሉ ይበላል። የሚያቃጥለውም ነበልባል አይጠፋም። ከደቡብም ጀምሮ እስከ ሰሜን ድረስ ፊት ሁሉ ይቃጠልበታል። እኔ እግዚአብሔር እንዳነደድኩት ስጋ ለባሽ ሁሉ ያያል፣ እርሱም አይጠፋም። እኔም ጌታ እግዚአብሔር ሆይ ይህ አይሆን አልኩ። እነርሱ ግን ይሄ ነገረን ምሳሌ አይደለም? ምን ይሉኛል? ምዕራፍ 21 ይቀጥላል። ረዴተ እግዚአብሔር አይለየን።